እኔ ማለት ነው ለዚህ እድል መብቃት በጣም አመሰግናለሁ። እኔ ተደጀን ወረዳ ኩራር ቀበሌ የመጣሁ ነኝ። እናትነሽ ጌትነት እባላለሁ። ስለ ግድቡ በእኔ በጣም ደስ ብሎኛል። አመሰግናለሁ። ለዛ አመት የደረሰን ግድቡ ደስ ይበለን፣ ደስ ይበላችሁ። ስለ ግድቡ እየዋጣን ይሄን ያራውጡ እየተባን በሞራል እየዋጣን እየነገስ እንዴ ለዛ በቃ እንጀል እንደዚህ ሆኖ እናየዋለን ብለን አልነበረም። ግን ለዚህ እድል በቃን ጉልበታችንም ገንዘባችንም የረገፈበት ስለሆነ እንኳን በሰላም ተጠናቆ እንኳን ለማያት አበቃን። ለአባይ ግድብ ለምረቃው እንኳን አበቃን። ይሄን አምጡ ስንባል በሞራን እየሰጠን ነው። ስለዚህ እና ያለንም በእኛ እድሜ ያበቃልን ብለን አልነበረም። ገንዘባችንም በሞራን እየሰጠን ሰጠን እዚህ አብቅቷል። እንኳን ደስ አላችሁ። ደስ ብሎናል እላለሁ